የቱሪዝም መዳረሻን በማስፋትና በማልማት የክልሉን ሕዝብ በኢኮኖሚ ተጠቃሚ ለማድረግ እንደሚሰራ የአማራ ሆቴሎችና ሪዞርቶች ልማት ማስፋፊያ ድርጅት አስታወቀ። ድርጅቱ የመጀመሪያውን የቦርድ ስብሰባ በባህር ዳር ከተማ አካሂዷል። አድኖ ማርቆስ ተጨማሪ አለው። የአማራ ክልል ከፍተኛ የቱሪዝም ሀብት ያለው መሆኑን መነሻ በማድረግና ነባርና አዳዲስ መዳረሻዎችን በማልማትና በመጠበቅ ዘርፉን ለኢኮኖሚ እድገት ጉልህ ሚና እንዲጫወት ለማድረግ ታስቦ የተቋቋመው የአማራ ሆቴሎችና ሪዞርቶች ልማትና ማስፋፊያ ድርጅት የመጀመሪያ የቦርድ ስብሰባውን በባህር ዳር ከተማ አካሂደዋል። በስብሰባው የድርጅቱ የማቋቋሚያ ደንብና ከተመሰረተበት ጊዜ ጀምሮ በተሰሩና በቅጣይ ተግባራት ላይ ውይይት ተደርጎባቸዋል። እንደ ድርጅቱ ስራ አስኪያጅ ዮናስ የተባረ ገለጻ ድርጅቱ ወደ ስራ ከገባበት ጊዜ ጀምሮ የጎርጎር አይኮ ሪዞርትን ስራ የማስጀመር የድርጅቱን ስራ አመራር ቦርድ የማቋቋም እና ሌሎች ተግባራቶች ተከናውነዋል። ጎርጎራ ኢኮ ሪዞርትን ስራ በማስጀመር ነው ወደ ስራ የገባ ነው። በተጨማሪም በክልሉ ውስጥ ቀጣይ የዚህ አይነት ልማት የሚካሄድባቸው የሪዞርቶች፣ የሆቴሎች ልማት የሚካሄድባቸው ፖቴንሻሎችንም በጥናት ለመለየት አጠቃላይ የስትራቴጂክ እቅዶችን የማዘጋጀት አመታዊ እቅዶችን የማዘጋጀት ስራ እየሰራ እንገኛለን ማለት ነው። የክልሉ መንግስት ያዘጋጀውን የአምስት ዓመት ዘላቂ የልማት እቅድ መነሻ ያደረገም የአምስት ዓመት እቅድ እየተዘጋጀ መሆኑን ያነሱት ስራ አስኪያጁ በተለያዩ አካባቢዎች ለቱሪዝሙ እድገት አስተዋጽኦ የሚያደርጉ ስራዎች እንደሚከናወኑ ጠቁመዋል። ከ2018 እስከ 2022 የሚቆይ የአምስት ዓመት ስትራቴጂክ እቅድ እያዘጋጀን ነው። በመሆኑም ክልላችን ላይ ታሳቢ በየዞኑ ታሳቢ ያደረጉ የቱሪስት መዳረሻ ቦታዎችን፣ ሆቴሎችን፣ ሪዞርቶችን በማልማት ከዚህ ህብረተሰባችን መንግስት የሚያገኘውንም ጥቅም እንዲያገኝ ህብረተሰቡም በየአካባቢ በሚገነቡ ሪዞርቶች፣ ሆቴሎች ኢኮኖሚያዊ ተጠቃሚነቱን እንዲያረጋግጥ የማድረግ ስራ ይከናወናል ማለት ነው። የአማራ ሆቴሎችና ሪዞርቶች ልማት ማስፋፊያ ድርጅት የቦርድ ሰብሳቢ እርዚ ቂሳ በበኩላቸው ቦርዱ በሁለት አጀንዳዎች ላይ መወያየቱን በማንሳት በተለይ መንግስት ለቱሪዝም ዘርፉ ትኩረት ሰጥቶ እየሰራ በመሆኑ ድርጅቱ በክልሉ ያሉ የቱሪዝም ሀብቶችን በአግባቡ ለማስተባበር መቋቋሙን ገልጸዋል። በሁለተኛው ዙር በሀገር ደረጃ ከሚለሙት አስር የቱሪዝም መዳረሻ ቦታዎች ደግሞ የሀይቅ ሎጎ ሀይቅ ፕሮጀክት በወሎ ከሚሰራ ውስጥ አንዱ ነው። ይህንን መነሻ በማድረግ ሁለቱ ተቋማት መመራት መቻል አለባቸው። በጋራ እንደ ቱሪዝም መዳረሻ ልማት ሆኖ መሰራት ካለባቸው በወሳኝነት ይሄን የሚያስተባብር ተቋም ንብረቱንም የሚጠብቅ ተጨማሪ በሚገኘው ገቢ ተጨማሪ የቱሪስት መዳረሻ ልማቶችን መስፋፋት የሚቻልበትን ሁኔታ ማሟላት እንዳለበት ይታወቃል። የመጀመሪያው ዓላማ እነዚህን የማስተዳደር ጉዳይ ነው ማለት ነው። አማራ ክልል በርካታ ቅርሶች ያሉበትና በበርካታ ቱሪስቶች የሚጎበኝ ክልልና ያሉት ደግሞ የቱሪዝም ሚኒስትር ዴኤታ አቶ ስለሺ ግርማ ናቸው። ሆኖም የቱሪስት መዳረሻ መኖር ብቻውን በቂ ባለመሆኑም በጠቅላይ ሚኒስትሩ አነሳሽነት በአማራ ክልል የተከናወኑ መዳረሻዎችን ለመጠበቅና ሌሎችንም ለመስራት ድርጅቱ አስፈላጊ መሆኑን ገልጸዋል። ለቱሪስቶች ምቹ ሁኔታ ለመፍጠርና ና ዘርፉን ለማሳደግ በሀገር አቀፍ ደረጃ በትኩረት እየተሰራ ነው ብለዋል። ማህበረሰቡ ከቱሪዝሙ ተጠቃሚ እንዲሆን ድርጅቱን የመደገፍ ስራም ይከናወናል ብለዋል። ከንግድ ከኢንዱስትሪ ወይም ከግብርና በላይ ቱሪዝሙን አስቀድሞ ከቱሪዝም ላይ የስራ እድል ፈጥሮ አገልግሎት እየሰጠ ገቢ እያገኘ ኑሮን እያሻሻለ የሚኖር የህብረተሰብ ክፍል አለ። ስለዚህ ይህን የህብረተሰብ ክፍል ከቱሪዝም መጠቀም እንዲችል በየትኛውም ኮንዲሽን ቢሆን የአገር ውስጥም የውጭም ቱሪስቶች እዛ አካባቢ ላይ ሄደው እንዲጎበኙና ለህብረተሰቡ ገቢ እንዲያስገኙ አስፈላጊው ስራ መሰራት ይኖርበታል። እሱን ለማድረግ እንደ ሚኒስትር መስሪያ ቤት ከክልል ባህልና ቱሪዝም ቢሮ ጋር በመቀናጀት ከፕራይቬት ሴክተሩ ጋር በመቀናጀት ስራዎችን የምንሰራ ይሆናል ማለት ነው። የአማራ ሆቴሎችና ሪዞርቶች ልማትና ማስፋፊያ ድርጅት በጥቅምት ወር 2017 ዓ ም ጀምሮ ወደ ስራ የገባ መሆኑ ተገልጿል።